መራዊት እንግዲህ በወይዘሮ አለም በናሆም እናት እና በጽዮን ምክንያት እንግዲህ ክፉኛ ታማለች። ጽዮን እንግዲህ በባለፈው ክፍል ወርውራትም እንግዲህ ሆዷን መታትም ነበረ። እናም እንግዲህ ያም አላንስ ብሎ እንግዲህ ለወይዘሮ አለም ሄዳ ባቀሳሰረችው ነገር እንግዲህ ወይዘሮ አለምም እንግዲህ ወደ መራዊት ቤት በመሄድ እንግዲህ መራዊትን እንግዲህ የወለድሽው ልጅ ውሃ ሁኖ በቀረ የሚያስብል ያደርግልሽ ብላም እንግዲህ ረግማትም ተመልሳለች ማለት ነው። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ አድማ የተመልካች ቤተሰብ እንደምናላችሁ ባላችሁ፣ በሰላማችሁ ብዝት ይበል እንግዲህ ዛሬ በጽናት ድራማ በክፍል መቶ ሀምሳ አራት ተከስተናል ማለት ነው። ጽናት ድራማ በባለፈው ክፍል እንግዲህ ወይዘሮ አለም እንግዲህ ጽዮን ባቀሳሰረችው የውሸት እና የተንኮል ሴራ ወደ መራዊት ጋር በመሄድ እንግዲህ ነበር ድራማው ያለቀው ማለት ነው። እናም እንግዲህ ሰኒ ከመራዊት ጋር ተከስታለች። መራዊት እንግዲህ እጅጉን በጣም ታማለች። እናም እንግዲህ ወደ ሐኪም ቤት ሂጂ ቼክ አፕ ተደረጊ ስትላትም አሁን ላይማ በቸርነቱ ተሽሎኛል በማለት እንግዲህ ሰኒም እንግዲህ ወደ ኪችን አንዳንድ ነገሮች ለመስራት ጉድ ጉድ በምትልበት ሰዓት ወይዘሮ አለም ተከሰቱ። እንግዲህ መራዊትም እንግዲህ ለናሁን ቤተሰቦች እንግዲህ ያላት ክብር እጅጉን በጣም ከፍ ያለ ነው እና እናም እንግዲህ ማሚ እንኳን ደና መጣች ስትላት እንግዲህ ማሚ ያርግሽና እያለችም እንግዲህ የተለመደውን እንግዲህ የስድብ ማዕበሉን እንግዲህ አሸከመቻት ማለት ነው። በስተመጨረሻም እንግዲህ አንቺ ማንስሎንሽና ቤት ነው በልጅ ቤት እንዴት ፅወንን ፅወን እኮ ናሆምን ተወደዋለች እያለችም እንግዲህ ነገር ማቀሳሰር እንዲሁም ደግሞ መሳደብም ጀመረች። በስተመጨረሻም ግን ሰኒም እንዴት ነው እንደዚህ ልት የምትችው እያለች እንግዲህ ብዙ ልታወራ ልትሳደብ የመጣችዋ አለም እንግዲህ በሰኒ ምክንያት የልብ የልቧን ሳትናገር ብቻ የወለድሽው ልጅ ምን ውሃ ሁነህ በቀረህ ኑሮ የሚያስብል ያድርግልሽ ብላም እንግዲህ ረግማት እንግዲህ ሄዳለች። መራዊት የምችጉን በጣም አለቀሰች፣ በጣም ተናደደች። ሰኒም እንግዲህ ምንም ማለት አይደለም። እሷ እንደዚህ ብላ ብትረግምሽ አንቺ ባላደረግሽው ነገር ስለሆነ እርግማን እኮ አንቺ ካልበደልሻቸው እንደ ሊደርስብሽ ይችላል። እነሱ ናቸው እየበደሉሽ፣ አሉት በማለት ሰኒ እንግዲህ መቋቋም አቅቷታል። የወይዘሮ አለም ንግግር በጣም ከአእሟ በላይ ሆኗልና፣ መራዊት እንደሆነች መቼም ቢሆን አትናገርም በማለት እንግዲህ ወደ ናሆም አባት እንግዲህ ስልክ ትደውልና እንዲገናኙም ትቀጥረዋለች ማለት ነው። እናም እንግዲህ የወይዘሮ አለም የምን ጉዳይ እንግዲህ ሰኒ አንድ በአንድ እንግዲህ ትናገራለች። መራዊትን በጣም እያሰቃየቻት እና እያንገላታቻት እንደሆነ እንዲሁም ደግሞ እኔ ልጁ መመርመር አለበት የናሆም ነው ወይስ የሌላ እያለች በተደጋጋሚ እያንገላታቻት ነው። እናም እንግዲህ እችን ባለቤት ክን እባክህ በማለት መራዊት እንደሆነች መቼም አትናገርም። ብዙ ነገር ግን ችላ ና እየቆሰለችና እየታመመች ትገኛለች በእነሱ ምክንያት በማለትም እንግዲህ ሰናይት ለወይ ለወይዘሮ አለም እንግዲህ ለናሆም አባት ትናገራለች ማለት ነው። የናሆም አባት እጅጉን በጣም ተናዶ እንግዲህ ብው ቅጥል ብሎ ወደ ቤት እንግዲህ አምርቷል ማለት ነው። እናም እንግዲህ ያደረገችውን ነገር እንግዲህ ለምንድን ነው እንደዚያ ያልሽው? እንዴት ሌላዋ ነሰና እንዴት ደግሞ ትራገሚያለሽ በማለትም ነገረች። ካቀሳስራ እያለችም እንግዲህ ወይዘሮ አለም ከጥፋፋ ምንም አትጸጸትም። እኔ ልክ ነኝ ብላ ነው እና የምታስበው። መራዊትን ግን እጅጉን በጣም በድላቸዋል ማለት ነው። እናም እንግዲህ የናሆም አባት በጣም በሚያሳዝን ሁኔታ ጽዮንም ተቀጥላ ተጨምራ ነበር እና እንደውም አንቺ ከዚህ ቤት ወጥተሽ ሂጂ ሲላትም የት ነው የምትሄደው? ከቤቷ የት ነው የምትወጣው? በማለትም እንግዲህ ወይዘሮ አለም ምላሽ ሰጥተዋል ለባለቤታቸው። አይ እናንተ እንግዲህ ውስጥ ተቀመጡ፣ እኔ ነኝ ከዚህ ቤት መውጣትና መሄድ ያለብኝ፣ በማለት እንግዲህ ሻንጣውን እንግዲህ ለማስተካከል የናሆም አባት እንግዲህ ወደ ክላስ አምርቷል ማለት ነው። ወይዘሮ አለምም እንግዲህ መራዊት ሰራሽልኝ፣ ልጄን ወሰርሽው፣ ልጄን ወሰርሽብኝ ደግሞ አሁን ባለቤቴን፣ እያለች እንግዲህ በምታደርገው ነገር አልጸጸት ብላ ወይዘሮ አለም እንግዲህ መራዊትን እንደ ጥፋተኛ አድርጋለች ማለት ነው። መራዊትና ሰኒም እንግዲህ ተጣልተዋል ማለት ነው። ሰኒ እንግዲህ ትንሽ ወጣ ብዬ ልምጣ ብላ ነበረ ጋሻ እያሌውን የናሆምን አባት ያገኘችው። እናም ስትመለስ የትደሽ ነው ስትላት የናሁምን አባት ለማግኘት እጄ አለም ያደረገችሽን ነገር ተናገርኩኝ። አንቺ መቼም መቼም አትናገሪም እና ስትል ሰኒ አታደርጊውም በማለት እንግዲህ መራዊትም ተናዳለች ማለት ነው። እንዴት ነው መራዊት? ለምንድን ነው አላደርገው አድርጌዋለውኝ በማለት እንዴ ይጣላሉ እኮ። ስትልም አንቺ የሰላም ኑሮ ነው እንዴ እየኖርሻለሽው? አንቺስ ለምንድን ነው ለክብርሽ የማታስቢው? በማለትም እንግዲህ ሰኒ መራዊትን ተናግራታለች። እናም እንግዲህ መራዊት እንግዲህ ሰኒን ማን አለሽ ማን ተናገሪ ያለሽ? በማለትም እንግዲህ እጅጉን በጣም ተጣልታታለች። ሰኒም እንግዲህ በጣም ተናዳ እንግዲህ ከቤት ወጥታ ሄዳለች። እናም እንግዲህ የመራዊት አማት ወይንም እንግዲህ የናሆም እናት እንግዲህ ከፍና ዝቅ እያደረገች እንግዲህ መቼ ቬሎ ለብሳ መቼ ተድራ የተኳለችውን መቼ ያሳወቀችውን ነው ደግሞ ልጅ የምትለው እያለች እንግዲህ እጅጉን በጣም እያጣጣለቻትና እየረበሸቻትን እንግዲህ ትገኛለች ማለት ነው። ወድና የተከበራችሁ አድማ የተመልካች ቤተሰብ እንግዲህ ይህንን ቻናል ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሆኑ ማለት ነው። በሌላ በኩል እንግዲህ በገጠራማ አካባቢ እንግዲህ ቅዱስ ወደ ቦታዬና ወደ ስራ ቦታዬ መመለስ አለብኝ እንግዲህ መስመር አስይዘናቸዋል በማለት እንግዲህ የጽናትና የኪራ ግንኙነታቸው እጅጉን በጣም እንግዲህ ኪራ ትውስታው ባይመለስለትም ነገር ግን ከጽናት ጋር ጥሩና ደስ የሚል ጊዜያቶችን እያሳለፉ ይገኛሉ ማለት ነው። ይህንን ያየው ቅዱስ እንግዲህ ደስ ተሰኝቶ በቃ እኔ መሄድ አለብኝ በማለት እንግዲህ ተመራርቀውም እንግዲህ ወደ አዲስ አበባ እንግዲህ ጉዞን አድርጓል ማለት ነው። እናም እንግዲህ ከሚሄዱ በፊት ግን ለዴቭ አደራ የኪራን ነገር ኪራ በባህሪው ቀናተኛ ነው እና አደራህን በማለት እንግዲህ በተቻለ መጠን ከጽናት ራቅ በል። ይህንን ስደት ግን በክፋት አይደለም፣ ግን የኪራ ባህሪ እንደዚህ ነው ሲልም እንግዲህ ዴብም እንግዲህ አሁን እኮ ጠርቻ አለው ባትለኝም ተጠንቀቅ ያለው በማለት እውነት ለመናገር እንግዲህ እጅጉን በጣም እያገዛት ይገኛል ማለት ነው። ዴቭ አብሮ አደጓ ጓደኛዋ እንግዲህ ፅናትን እያገዛት ይገኛል ማለት ነው። በተለይ ደግሞ የኪራተ ውስጣ እንዲመለስም ስለሚፈልጉ ብዙ ነገሮችንም እያደረጉ እንግዲህ ዴቭ እያገዛት ተመልክተናል ማለት ነው። በእንግዲህ እነዛ እንግዲህ የሚያንዣብቡት ፈለቀና በዛብህ እንግዲህ አሁንም ቅዱስ እየሄደ መሆኑን ሲያይ እንግዲህ በዛብህ እጅግ በጣም ደስ ብሎታል። ደግሞ የበለጠ እንግዲህ ደስታ የእጥፍ ድርብ እንዲሆን ያችንም ያንንም እንግዲህ ይዘሃቸው ሂድ፣ ሁሉንም ጥርግ አድርገህ እያለ እንግዲህ ቀለብተኛ እኮ ነው ይዛ የመጣችው ጽናት፣ እያለ በደፊት እንግዲህ ቅዱስን እንግዲህ ሙልጭ እያደረገ ሲያጥበው እንግዲህ ተመልክተናል ማለት ነው። ቅዱስ እንግዲህ በባህሪው መልካምና ምሁር ሰው ስለሆነም ብዙም ለበዛበ ንግግር ቦታ አልሰጠውም እና ነገር ግን ዴቭ እጅጉን በጣም በሚያደርጉት ነገር ሁሉ እየተናደደባቸውም ይገኛል ማለት ነው። እናም እንግዲህ በዛብህ እጅጉን በጣም እየረበሻቸው ይገኛል። እንግዲህ ፈለቀም እስር ቤት ነው ያለው። ኪራ እንግዲህ ፅናትን ከነ ፈለቀ ጋር እንዴት ነበር ግንኙነታችሁ ብሎም ሲጠይቃት አባዬ በጣም ታሞብኝ ነበረ እናም ደግሞ በጣም ብዙ ብራ ወጥቶ ያሳከሙ ፈለቀ ነበረ ያንን እንደ ውለታ ተደርጎ እኔን ለፈለቀ ለመዳር ያለ አባቴ ፍቃድ ያለኔ ፍቃድ ታሰበ። እናም እኔ ደግሞ አልፈልግም አላገባም ብዬ ትምህርቴን ነው የመማረው ብዬ ነበረ ወደ አዲስ አበባ የመጣሁት ከዚህ ለዛም ነው። ከዛ እንግዲህ በካሳ እንግዲህ አባዬ ካሳ ክሶ እንግዲህ ታርቀዋል። ነገር ግን እነሱ አሻፈረን እያሉ ነው። ፈለቀ የራሱን ህይወት ጀምሯል፣ አግብቷል። ግን ከባለቤቱ ጋር ሁሌም ይጣላሉ፣ ይደበድባታል። ወደ ቤተሰቦቿ ትሄዳለች፣ ትመለሳለች። ደግሞ እዚህ በኛ አካባቢ አግብቶ ፈቶ መኖር በጣም ከባድ እና የሚያስጠላ ነገር ነው እና ነውር ነው በማለትም እንግዲህ ከነ ባህሏም እንግዲህ ትናገራለች። ጽናት ማለት ነው። ኪራ እንግዲህ በነዛ በእንግዲህ ነገር በሚፈልጉት ሰዎች ላይ እንግዲህ እጅጉን በጣም እንግዲህ ያው ፈለቀንም እስከ ማሳሰር ደርሷል ማለት ነው፣ የጽናት አባት ላይ ጥቃት ሊያደርስበት ሲል። እናም እንግዲህ በጣም በሚያሳዝን ሁኔታ ኪራና ጽናት እንግዲህ ፍቅራቸውን እያጣጣሙ ነው። እናም እንግዲህ ዴቭ የሚደርስባቸው እና ኪራ እንግዲህ ቆሌ የተገፈፈ እያለም እንግዲህ ተመልክተ ነዋል ዴቭም እንግዲህ አይቶ እንዳላየ ሆኖ መኮትኮቻ ፈልጌ ነው የመጣሁት ብሎም እንግዲህ ጽናትም እንግዲህ ተደናብራ መኮትኮቻ የሚባለውን ነገር ፈታ። ከእነሱ ጋር እንግዲህ ዘወር ብሏል ማለት ነው። ውድና የተከበራችሁ አድማጭ ተመልካች፣ ኒና እንግዲህ እየተጨነቀች ትገኛለች። እንግዲህ ስሙንም ማስጨንቅ ብለዋለች። እናም እንግዲህ የኪራ እህት ኪያ ወደ እነሱ ቤት አምርታ ነበር። ኪያ፣ የዛሬ እኛ እኔ ጋር ነው የምታዱ እያለች እንግዲህ ኒና እየለመነች ነበረ። እናም እንግዲህ ያ እንግዲህ በጣም አስፈሪው እና አስጨንቁ እንግዲህ የኪያን እንግዲህ አንገት አንገቷን እየተመለከተ ነበር። እሱ የሚያዩ እንግዲህ እናቷ የሰጠቻት እንግዲህ የወርቅ ሐብል ነበረ ናም እንግዲህ ወርቁን ሐብል ላይ አይኑን ጥሎ እንግዲህ አይን ይሻምራል፣ አንገት ይሻምራል እያለ እንግዲህ እሷ እንግዲህ በተኘችበት ሆን በምን አይነት ምክንያት ብቻ አይታወቅም የአንገቷ ሐብል እንግዲህ ጠፍቶ ኒና እያለች እየተጣራችም እንግዲህ ድራማው ተጠናቋል። ያ አስጨንቅ ተብዬው እንግዲህ የ ኪያ እንግዲህ የእናቷን ስጦታ ማስታወሻ የአንገት ሀብል እንግዲህ ወስዶባት ይሆን ወይንስ ማን ወሰደባት? ውድ እና የተከበራችሁ አልመት ተመልካች እንግዲህ የፅናት ድራማ የክፍል መቶ ሀምሳ አራት ይህን ይመስላል። ቀጣይ ክፍልስ ምን ይቀርብ ይሆን ምንስ ይፈጠር ይሆን የሚለውን ነገር ደግሞ ጋሻ እያለው እስከ ቤታቸው ለቀው ይወጡ ይሆን የሚለውንም ደግሞ እንግዲህ ሀሳብ አስተያየታችሁን በኮመንት ቀጣዩን ክፍል አብረን የምናይ ይሆናል። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ለምታበረታችኝ እና ሼር ላይክ ለምታደርጉልኝ ቻናሌን ክብረት ይስጥልኝ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ ማለት ነው። በቀጣይ ክፍል እስክንገናኝ ባላችሁበት ቸር ሰንብቱ። ባይ ባይ።